ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም አትኖርም። እና ለብዙ ሀገራት በተናጠል ተናግሬ ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረ ምክር ቤት መግለጫ የሚፈለገ ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምሰጠው ሰላምና ንግግር ስለሆነ እባካችሁን፣ ሸምግሉንና መፍትሄ አምጡልን። ይኸው ጥያቄያችን። እኛ አሁን ሸመግልላችኋለን። ሰላም ያስፈልጋሉ እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳይ አይመስለኝም። ሚሊየን ፐርሰንት እርግጠኛ ነኝ፣ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ካደገች ብሎ የሚሰጉ ሰዎች ደግሞ አሉ ሀገራት ኢትዮጵያ ኦልረዲ ትልቅ ናት እኮ የት ነው የምታድገው? በአፍሪካ ትል ሁለተኛ ትልቁ ፖፕሌሽን እኮ ናት። በዓለም እኳ አስረኛዋ ናት። ትልቅ ናት በነገራችን ላይ በየዓመቱ ኢትዮጵያ ሶስት ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች በየዓመቱ።